ጉድ ጉድ ጉድ ሀንዬ እውነቱን አወቀች። ሀንዬ የዚህ ሁሉ አጭበርባሪ ወይዘሮ ባዩሽ ናት ያመጣቻት እርግብን መሆኗን አወቀች። ዲኤንኤውን ለመቀየር ከዶክተሩ ጋር ተስማምታ ልትቀይር ስትል ሀንዬ ተደብቃ ስለነበረ አጋለጠቻቸው። በጣም ጉድ ፈልቷል። ሀንዬ እውነትን ይዤ እጓዛለሁኝ ብላ ፎክራ፣ እንደፎከረችውም ዛሬ አድርገዋለች። የዲኤንኤውን ውጤት ሊቀይሩ ሲሉ ሀና ደረሰችባቸው። በጣም በጣም ደስ ይላል። እውነት ማነው እንደኔ ደስ ያለው? እሰይ ባዩሽ ጭራሽ ንብረት ዘርፋለሁ ብላ እራሷን ወንጀለኛ አድርጋ በወንጀል ቁጥጥር ስር ዋለች። ጓደኛዋን ለመክዳት ደፋቀና የምትልና እንግዲህ እርግብ የጎዳና ላይ ልጅ ነች፣ ሱሰኛ ነች፣ በጣም ብዙ ነገር ነች። እናም ለዛ ነው እንደዚህ እዚህ ሁሉ ስምምነት ውስጥ የገባችው። ብሩን ለሁለት ሼር እናደርገዋለን ያላትን ንብረት የሜላትን ንብረት በሙሉ በአንድ እናደርጋለን ብላ ለዛ ነበረ ወይዘሪት ባዩሽ ከእርግብ ጋር የተስማማችሁ። ግን ይህን የጠረጠረችው ሀንዬ ደግሞ የእናንተን ቅሌትማ በቅርቡ ነው የማጋልጠው ብላ ስትከታተል ስትከታተል ሁለቱንም እጅ ተፍንጅ ያዘቻቸው። በጣም ደስ ይላል። ዶክተሩ ተኮናነበ። እንደ ዶክተር አንተ የተማርክና የተመራመርክ አይደለህም እንዴ እንዴት በንዴት እናት ላይ እንደዚህ አይነት ድርጊት ታደርጋለህ ቆይ ነውር አይደለም እንዴ ብላ ሀንዬ ያለ የሌለ ስድቧን አወረደችበት ዶክተሩን ቆይ አንተንም አሁን ስራ ያል ጨርስና እውነቱን ቤተሰቦቿ ይወቁና በቁጥጥር ስር ነው የማውልህ እንደዚህ ካላደረግኩኝና ለፖሊስ ወንጀልህን ካላጋለጥኩኝ እኔ ሀኒ አይደለሁም እኔ፣ የአባቴ ልጅ የኑላዊ ልጅ አይደለሁም በማለት እስከ መፎከር ድረስ ሂዳለች ሀንዬ ማለት ነው። በጣም በጣም ደስ ይላል። የእንግዲህ ክፉ ሰዎች መቼም ይሁን መቼም ለጊዜውም እንኳ ቢደሰቱ ለጊዜውም እንኳ እቅዳቸው ቢሳካላቸው ግን እስከ ዘላለም ድረስ አይቆይም። እስከ ዘላለም ድረስ የሚቆየው እውነተኛ እና መልካም ሰዎች፣ ጥሩ ሰዎች፣ አስተዋይ ሰዎች ናቸው። ነገር ግንም ባዩሽ የወይዘሪት ሜላትን ደካማ ጎኗ ልጇ እንደሆነች ስለምታውቅ ለዛም ነበረ እንደዚህ ልትጠቀምባት እየፈለገችው። ለአስራ ስድስት አመታት ድረስ ያው ሀሴትን በመጠባበቅ ላይ ና ልጇን አሁንም እንደምትናፍቃት ከመናፈቅን በላይ ደግሞ ጭራሽ በእሷው ምክንያት ከልጇ ከሰላም ጋር እንደማትስማማ፣ ፍቅር እንደማትሰጣቸው ሁሉ ይህን ሁሉ ሚስጥሯን ለወይዘሪት ባዩሽ ትነግራት ስለነበረ እሷም ይህን የሰማችው ባዩሽ ይች ልጅማ አፈላልጌ ማገኘት አለብኝ እያለች በደላላው በኩል ስትሄድ ደላላው ደግሞ እንዴት ነው እኔ ምልክ እስኪ ዝችን የሰራተኛ ታሪክ አውራኝ እንዴት ነው ታሪኳ? ብላ ስትጠይቀው የእሷ ታሪክማ እንደዚህ እንደዚህ ብታይ ለአባቷ ብላ ነው፣ ግን ደግሞ አባቷ አሳድጓታል እንጂ በፍጹም እሱ አልወለዲያትም። እናስ እንዴት ነው የተወለደችው? ብላ ስትጠይቅ የተወለደች ተወልዳ ተጥላ እንደሆነ መኪና አደጋ እንደደረሰባት እና ልጅቷ አሳዛኝ ሁኔታ ላይ በሰዓቱ እንደነበረች ከዛም አንስቶ እንዳሳደጋት ነግሮኛል። እና አሁን ቤተሰብ ማፈላለግ ላይ ነኝ ብሎ ሲል እሷም አስመስላ ቀርበው ስለነበረ እሺ እሺ ብላ ነገር ግን ደላላውን አታለለችው፣ እንዲሁም ተምችን አታላዋለች። በጣም ያሳዝናል። ሰላም ሰላም! ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፤ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። አስተማሪውና አጓጊው ድራማ አቤት የእውነት በጣም ብዙ ነገር የምንማርበት እኛ በተለይ ስደተኞች ስለ ሰራተኝነት፣ ስለ ሰው ቤት፣ ስለ ሰው ማክበር ዝቅ ብለን መኖር እንዳለብን ዝቅ ብለን ጊዜው እንደሚያልፍ ትግስት ደግሞ ብዙ ጣፋጭ ፍሬዎችን እንደሚያመጣ የምንማርበት እጅግ አስተዋይ የምንሆንበት እንዲሁም ደግሞ መልካም እንደምንሆንበት ምክንያቱም ሰዎች በመጥፎ መንገድ እንኳ ቢቀርቡን እኛ በጥሩ መንገድ እንድንቀርብበት የሚያስተምር ድራማ ነው። እንዲሁም ለሰው መስዋዕትነት እስከ መክፈል ድረስ ላልወለዱን ቤተሰቦቻችን፣ ላሳደጉን፣ ለጎረቤቶቻችን ግን ለመልካም ሰዎች መድረስ እንዳለብን ሀንዬ ምልክት ነች ማለት ነው። ሀንዬ አባቷ በእርግጥ ለእሷ ብሎ ብዙ ነገር አሳልፏል። ቢሆንም ግን ዛሬ ደርሳ ጭራሽ የፍቅር ግንኙነት እንኳ እንድኖረኝ አልፈልግም ያለች ጎበዝ ነች። ምክንያቱም እኔ አባቴን አስመርምሬ አባቴን ጥሩ ደረጃ ላይ አድርሼ ነው የፍቅር ግንኙነት እንድኖረኝ የምፈልገው እንጂ በአሁኑ በፍጹም እንድኖረኝ አልፈልግም ያለችው ሀንዬ ከሷ እጅግ ማስተዋልንና ጥበብን የምንማርበት ድራማ ነው። ምርመራውን ለማድረግ እንግዲህ ወደ ሆስፒታል ሄደው ነበረ። ጋሽ መስፍንም ሀንዬ ያው መቼም በሁሉም ፈሪ አይደለችም። ሀንዬ አትፍሪ፣ እኔ ሲጀመር ሜላት ስለፈለገችና እናንተም ስለፈለጋችሁ ልጆቹም ስለፈለጉ ነው እንጂ ዲኤንኤው አስፈላጊ አይደለም። አንቺ የኔ ልጅ ነች። ገና ከ12 ዓመታት በኋላ ወደዚህ ሀገር ስመጣ አንቺን ደግሞ ከ16 ዓመት በኋላ ሳገኝሽ ልቤ ውስጤ ነግሮኛል፣ አንቺ የኔ ልጅ ነሽ በማለት መስፍን አበረታታት። ሜላት ደግሞ ያው ጥላቻው እንዳለ አይደለ አይደል? ልጆችን አታላ ልጆቼ ከኔ እንድርቁ ፈልጋና ገንዘብ ፈልጋ ነው እንጂ በፍጹም ሐና የኔ ልጅ ልትሆን አትችልም፣ እያለች በአንድ በኩል ሜላት እንግዲህ ከባሏ ጋር በጣም እየተጣላች ትገኛለች። ወይዘሪት ባዩሽ ወይዘሪት ባዩሽ ከዶክተሩ ጋር ተባብላ ብዙ ሺህ ብር እንደምትከፍለው እና ነገር ግን የዲኤንኤውን ውጤት ይህ የእርግብን ለሀንዬ የሀንዬን ደግሞ ለእርግብ እንዲሰጥ ማስጠንቀቂያ ሰጥተዋለች። በፍጹም አንድ ነገር አደርጋለሁ ብትል አንተንም ዶክተር ትሰማኛለህ? ካላቀያየርከው እኔ ልጆችህንና ሚስትህን አድርጌ ነው የምገልብህ። ሰምተኸኛል አይደል? ስለዚህ የግድ አቀያይረህ ለእኔ መስጠት አለብህ ብላ። ባዩሽ በጣም መጥፎና አደገኛ ሴት ሆናለች። ሀንዬ ስለምትጠራጠርም የእኒህንማ የሴቶች ጉድ ማየት አለብኝ ብላ እርግብ ቤተ ክርስቲያን ልሄድ ነው ብላ ከቤት እንደወጣች፣ ሀንዬ ደግሞ በቃ አባዬ ስለናፈቀኝ ወደ አባዬ ጋር ሊሄድ ብላ አስፈቅዳ ስትወጣ እየተከታተለቻቸው እየተከታተለቻቸው ከዛ እሷና እርግብ ባዩሽንና እርግብን አንድ ላይ አየቻቸው። በጣም ተገረመች። ምንድን ነው? ይሄንን ማመን አትችልም። እንዴ ቆይ፣ ይቺ ሴትዮ የናቴ ጓደኛ አይደለች? የወይዘሪት ሜላት የትዬ ጓደኛ አይደለች እንዴ? ታዲያ እንዴት ከእርግብ ጋር ማለቴ፣ ጭራሽ እርግብ ጋ እኮ ያን ያህል አይግባቡ፣ እርግብም ገና አዲስ ነች እያለች ጭንቅላቷ ውስጥ እየተፈጠረባት ተቸገረች። ከዛ ጠጋ እያለች ጠጋ እያለች ስትሰማ እርግብ እሺ አክስቴ ስትል ጭራሽ ልቧ ጸጣ። በሀንዬ ቆይ አክስቴ፣ ዲኤንኤውን እኮ አድርገናል አንቺ ምን ሆነሽ ነው? አንቺ ምንም እየተጨነቅሽ አይደለም። እኔም እንዳልጨነቅ የሆነ ነገር በኛ የሆነ ነገር ልትነግርኝ ይገባል። ስለዚህ እኔ ይሄ ነገር ምንም አላማረኝም። ትሰሚኛለሽ? እርግብ ተረጋጊ፣ ምንም የሚፈጠር ነገር የለም። ሀና ከዚህ በኋላ አብቅቶላታል። ዶክተሩን አስፈራርቸው ስለነበረ ምንም አይናገርም። ዲኤንኤውን ደግሞ የሀናን ለአንቺ፣ የአንቺን ደግሞ ለሀና ብሎ ይሰጣል። ከዛም በኋላ ሁሉም ነገር ያበቃል። ነገር ግን እኛ አሁን ማድረግ ያለብን ስኬታችን ላይ ብቻ ነው። እንዴት ነው የሚላትን ሀብት በሙሉ ወደኛ የምናደርገው ብለሽ፣ ይሄም ብቻ ነው መጠቀም ያለብሽ። ሲቀጥል ደግሞ አንቺ በቃ ከዚህ በኋላ ብዙ እንድትተሰቃየሽ አድርገሽ ማውራት እና ማስመሰል ሜላትን ማሳመን አለብሽ፣ እያለች ምክሯን ስትለግሳት፣ ሀንዬ በጣም ደንግጣ፣ እናንተ ወራዶች፣ ቆይትዬን የምታታልሉት እናንተ ናችሁ። ጉዳችሁንማ ለክየነ የምናገረው ብላ ስታፋጥጣቸው ሀንዬን እንቅ አድርገው ያዟት።